በስማ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የመቤታችን የወላሪት አምላክ የአስራትና የበኩራት ልጆች፣ የጻርቃን የሰማይታት የደናግል የመነኮሳት ፈለግ ተከታዮች እንደምንዋላችሁ እግዚአብሔር አምላካችን በእድሜያችን ላይ ችን ሰዓት የጨመረልን ለዚች ሰዓትና ደቂቃ ያደረሰን ስሙ የተመሰገነ ይሆንልን። እንደ እግዚአብሔር ፈቃድ ዛሬ እንደሚታወቀው ዛሬ እለተ ሆሳዕና ወይም ደግሞ በበዓል ሆሳዕና ሆሳዕና ተብሎ ከዘጠኙ አበይት በዓላት አንዱ የሆነውን ቃል እግዚአብሔርን እንማማራለን። አምላካችንን እንዲያስተምረን የእሱ መልካም ፈቃድ ይሆንልን። የትምህርታችን ርዕስ የሚሆነው ሆሳዕና በአርያም በምል ርዕስ ይሆናል ይህን መነሻ የምናደርገውም በማቲዎስ ወንጌል ምዕራፍ ሃያ አንድ ላይ ያለውን አይለቃል ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ከቢታንያ ወደ ኢየሩሳሌም ሲሄድ ቤተፋጌ በምትባል መንደር ሲደርስ ደቀ መዛሙርቱን ሁለቱን እንደላካቸው ማቴዎስ ወንጌል ላይ ተዘግቦ እናገኛለን። እንዲህ ይላል። ምዕራፍ 21 ከቁጥር አንድ ጀምሮ ጌታችን ኢየሱስ ወደ ኢየሩሳሌም ቀርቦ ወደ ደብረ ዘይት ወደ ቤተፋጌ በደረሰ ጊዜ ከደቀዝ መዛሙርቱ ሁለቱን ላከ። እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። ያን ጊዜም የታሰረች አህያ ከውርንጫዋ ጋር ታገኛላችሁ፣ ፊቱና አምጡልኝ ምን ታደርጋላችሁ የሚላችሁ ቢኖርም ጌታቸው ይሻቸዋል በሉ። ያን ጊዜም ይሰዷቸዋል። ይህም ሁሉ የሆነው በነቢይ የተነገረው ትንቢት እንዲፈጸም ነው ብሎ ይገልጻል። አሁን አምላካችን ከቤተ ፋጌ ወደ ኢየሩሳሌም የሄደበት ከቢታናም ወደ ኢየሩሳሌም የሄደበትን ሆሳዕና ብለን እናከብራለን። በዕለቱ የተዘመረውን መዝሙር መነሻ በማድረግ የተሰየመ ዕለት ነው፣ ወይም ደግሞ በዓል ነው ማለት ነው። በዛን ጊዜ ሁሉም ሆሳዕና በአርያም ለወልደ ዳዊት ሆሳዕና እያሉ ሲያመሰግኑ ስለነበረ የበዓሉ ስምም ከዚህ የተወሰደ ነው ማለት ነው። ሆሳዕና ማለት አሁን አድን መድኃኒት ማለት ነው። በአርያም ስል ደግሞ አርያም ማለት ሰማይ ነው። በአርያም ሆሳዕና በሰማይ ያለው መድኃኒት ማለት ነው ትርጉሙ። ይሁን እንጂ ኢየሱስ ክርስቶስ ወደ ኢየሩሳሌም ሊገባ በቀረበ ጊዜ በደብረ ዘይት አጠገብ ከምትሆን ቤተ ፋጌ ደረሰ ይላል። ፋጌ ማለት የተመሳቀለች ጎዳና ማለት ነው። ልክ በአካባቢያችን ከቦታው አቀማመጥና አገልግሎት የተነሳ የስም ስያሜ ይሰጣል። ለምሳሌ መገናኛ ብለን የምንጠራበት ቦታ አለ። ከመንገዱ ብዙ አካላት ወይም ደግሞ ከተለያየ አቅጣጫ የሚመጡ መንገዶች የሚገናኙበት፣ ሰዎች የሚገናኙበት ሊሆን ስለሚችል፣ እንደውም ደግሞ አራት መንታ የምንልበት ቦታ አለ አዲስ አበባ ውስጥ። ከመንገዱ የተነሳ ቦታውም ስያሜ ያገኛል። ቤተ ፋጌ ማለትም የተመሳቀለ መንገድ ማለት ነው። የተመሳቀለ መንገድ ማለት ነው። ስለዚህ ያን ጊዜ እዛ ሲደርስ ጌታችን መድኃኒታችን ኢየሱስ ክርስቶስ ሁለቱ ደቀ መዛሙርቱን ላካቸው ይላል። ሁለቱ ደቀ መዛሙርቱን ልኳቸው ወደፊታችሁ ወዳለችው መንደር ሂዱ። ያቺ መንደር ቤተፋጌ ትባላለች። አህያን ታገኛላችሁ ከግልገላው ጋር ታስራ ፈታችሁ አምጡልኝ ብሎ ልኳቸዋል ማለት ነው። ይሄ ምስጢር አለ ለወደፊትም ሄዱና አይዛብን አስተምሩ፣ በአብ በወልድ መንፈስ ቅዱስ እያጠመቃችኋቸው ደቀ መዛሙርቶች አድርጓቸው ብሎ ሁለት ሁለት አድርጎ እንደሚልካቸው ለማጠየቅ ሁለት ሰዎችን ላካቸው ማለት ነው። የማሰርና የመፍታት ስልጣን እንደሰጣቸው ለማጠየቅ ደቀ መዛሙርቱን አምላካችን ወደ ዓለም ስልካቸው እንዲህ ይላል። በማቴዎስ ወንጌል ምዕራፍ 16 ከቁጥር 19 ላይ አስቀድሞ ለቅዱስ ጴጥሮስ እንደተነገረው የመክፈቻ የመንግሥተ ሰማያት መክፈቻ ቁልፍ እሰጥሃለሁ፣ በሰማይ ያሰርከ በምድርም የታሰረ ይሆናል፣ በምድር ያሰርከ በሰማይም የታሰረ ይሆናል፣ በምድር የፈታው ደግሞ በሰማይም የተፈታ ይሆናል ብሎ የመንግስት ሰማያት መክፈቻ ቁልፍ እንደሰጠው እናገኛለን። አሁን ካህናት አባቶቻችን በምድር ላይ እግዚአብሔር ይፍታ ስሉን በሰማይ የታሰረው ኃጢአታችን ሁሉ ይፈታልናል ማለት ነው። አዲስ ሰው እንሆናለን ማለት ነው። ስለዚህ የማሰርና የመፍታት ስልጣን እንደሰጣቸው ለማጠየቅ ፈታችሁ አምጡልኝ አላቸው። ምን ታደርጋላችሁ? የሚል ሰው ብኖር ለጌታ ታስፈልጋለች በሉ አላቸው። ካላቸውም በኋላ በእርግጥ እንደተባሉ ሐዋርያት ወደፊት ሄደው አያና ግልገሏን ውርንጫዋን ስፈቱ ለምን ትፈታላችሁ ብሎ ጠየቁ። ሰዎቹ ለጌታ ታስፈልጋለች፣ ጌታዋ ይፈልጋታል ብሎ መለሱላቸው። ከዛ በኋላ ያ ጠያቂዎቹ ሰዎች ዝም አሏቸው። ለምን ድነው ዝም ያሉ ቢባል መጀመሪያውም፣ አያዎቹ የታሰሩት ተሰርቆ ነበር። አሁን የአዮቹ ባለቤቶች አይደሉም። እነዚህ ሰዎች የአዮቹ ባለቤት ቢሆኑማ ዝም አይሉም ነበር። ስለዚህ ይሄ ምሳሌ ነው። በአያ የተመሰሉ የእስራኤል ወይም ደግሞ ቤት አይሁድ ናቸው። እንደውም ደግሞ በውርንጫዋ የተመሰሉ ደግሞ አሕዛብ ናቸው። ሕዝብና አሕዛብን ለመፍታት እንደመጣ አምላካችን ለማጠየቅ ሁለቱን አህዮችን አምጡልኝ አለ ካለ በኋላ ታስፈልገኛለች፣ ያስፈልጋታል ወይም ደግሞ ለጌታ ታስፈልጋለች በሉ እንዳለ ሁላችንም ሕዝብም አሕዛብም የሰው ልጅ ሁሉ የአዳም ፍጡር ወይም ደግሞ ፍጥረት ሁሉ ለእግዚአብሔር ያስፈልጋል። ተፈጥሮ ለእግዚአብሔር የማያስፈልግ ሰው የለም በምድር ላይ ሁሉም ያስፈልጋል። ለዛ ነው ሁላችሁ ወደ እኔ ኑ ብሎ የሚጠራ በማቴዎስ ወንጌል ምዕራፍ 11 ከቁጥር 29 ላይ ሸክማችሁ የከበደ እና የደከማችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይላል አምላካችን። ሁሉንም ነው የጠራ። እሱ የዓለም መድኃኒት ነው። ለዓለም ሁሉ ነው የተሰቀለው። ነገር ግን ጥሪውን ሰምቶ የምድን የተወሰኑ ሊሆኑ ይችላሉ። ለዛ ነው የተጠሩት ብዙዎች ናቸው የተመረጡት ግን ጥቂቶች ናቸው ብሎ ሲናገር በወንጌል ላይ እናገኛለን። ምንድን ነው ተጠርቶ ጥሪውን ሰምተው የሚመለሱ ወደ እግዚአብሔር የሚመጡ ጥቂቶች ሊሆኑ ይችላሉ። ግን ጥሪው ለዓለም ሁሉ ነው የተላለፈው። ለዛ ነው ህዝብንም፣ አይዛብንም አንድ ለማድረግ እንደመጣ ለማጠየቅ አያዋንም። አያዋን ጭነት የለመደች ናት እንደምናውቅ፣ ውርንጭላዋ ደግሞ ጭነት ያለመደች ናት። እስራኤላውያን ህግ የሚጠብቁ ናቸው፣ ህግ ያላቸው ናቸው። አይዛብ ደግሞ ህግ የሌላቸው ህግ ያለመዱ ናቸው። ለዛ ነው አይዛብ በውርንጭላዋ አያዋ ደግሞ በህዝብ ወይም በእስራኤል ህዝብ የተመሰለች ለዛ ነው ሁሉንም ለመጥራት እንደመጣ ለማጠየቅ ሁሉንም ያስፈልገኛል፣ ወይም ደግሞ ጌታዋ ይሻታል በሉ ብሎ የተናገረው። ስለዚህ ከተፈጠርን ሁሉ እኔ አላስፈልግም የሚል ሰው መኖር የለበትም። ሁላችንም እናስፈልጋለን። ሁሉም ሰው ለእግዚአብሔር ያስፈልጋል። ማንም ተስፋ መቁረጥ የለበትም። ማንም በሰራው አጣት ከአምላኩ ተስፋ ቆርጦ ወደኋላ ማፈግፈግ የለበትም። እግዚአብሔር አምላካችን ሁሌ በማይቋረጥ ድምፁ ቃሉ ይጠራናል ወደ ራሱ። ለዛ ነው በአህያዋ ላይ አህያውን ካመጡ በኋላ በአህያዋ ላይ ሁሉም በተገረመው እና በተደነቀው መሰረት በአህያዋ ላይ አምላካችን ኢየሱስ ክርስቶስ እንደተቀመጠ አስቀድሞ ትንቢት ተነግሮ ነበር። ያ በአህያዋ ላይ የተቀመጠው መድኃኒት ነው፣ አዳኝ ነው። ትንቢተ ዘካርያስ ምዕራፍ 9 ከቁጥር 9 ላይ እንዲህ ይላል አባታችን ዘካርያስ አስቀድሞ ትንቢት ሲናገር፣ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ። እነሆ ንጉሥሽ ጻድቅና አዳኝ ነው፣ ጻድቅና አዳኝ ነው። ትሑትም ሆኖ በአህያም በአህያይቱም ግልገል በውርንጭላይቱ ላይም ተቀምጦ ወዳንቺ ይመጣል ብሎ አስቀድሞ ትንቢት ተናግሯል። ትሑትም ሆኖ ይላል፣ በጣም ይገርማል። ስለዚህ አምላካችን በአህያ ላይ ተቀምጦ ትህትናውን ለመግለጽ ነው። ትሑትም ሆኖ ወዳንቺ ይመጣል ይላል። ለዛ ነው ደስ ይበልሽ። ንጉሥሽ የሰማይና የምድር ንጉሥ፣ የስጋም የነፍስም ንጉሥ የጻርቃንም የመላእክትም ንጉስ የንጉሰ ሰማይ ወምድር ኢየሱስ ክርስቶስ ወደዚች ምድር መጡ። በአያ ላይ መቀመጡ ትትናውን ያሳያል ማለት ነው። ትትናውን ያሳያል። ይህንን ትንቢት እንደተነገረ እሱ በአያ ላይ ተቀመጠ። ህዝቡም ልብሳቸውን ጎዘጎዙለት፣ ላል ልብሳቸውን በደስታ ተገዙለት። ልክ በልማድ እዩ ማለት ነው ኤልሳ እዩን ከቀባው በኋላ እዩ ሲነግስ እስራኤላውያን ልብሳቸውን እንዳነጠፉለት እንገዛልሃለን ማለት ነው። ትርጉሙ ልብስ ማንጠፍ እንገዛልለን ማለት ነው። በዛ ልክ እነሱም ልብሳቸውን እንዳነጠፉ እናገኛለን። መሬት ላይ ያነጠፉ አሉ። ልብስ የሌላቸው ደግሞ የዘንባባ ዝንጣፊ የቅጠላ ቅጠሎቹን ሁሉ እየቆረጡ አያዋ መሬት መርገጥ የለባትም ብሎ ሲያነጥፉ እናገኛለን። ትርጉሙ ምንድን ነው ቢባል፣ ኮርቻ ይቆረቁራል፣ ልብስ አይቆረቁርም። እነሱም የማትቆረቁር ሕግ ሰጠህን ስሉ ልብስ አነጥፉለት በአያው ላይ ማለት ነው። የማትቆረቁር ሕገ ወንጌል ሰጠህን ስሉ ማለት ነው። እንደውም ደግሞ ልብስ ከባት አበሳ ነው። የሰውን ነውር የሚሸፍን ልብስ ነው። አንተም የእኛን ገመና ኃጢአታችንን የምትሸፍንልን ከባት አበሳችን ነህ ሲሉ ልብስ እንዳነጠፉለት እናገኛለን ማለት ነው። ስለዚህ አምላካችን ኢየሱስ ክርስቶስ በልብስ በእሱ ላይ ተቀምጦ እነሱም እየዘመሩ በአህያ ላይ ለተቀመጠው አምላክ ሲዘምሩ እናገኛለን። በአያ ላይ ለምን ተቀመጠ? ቢባል ቅድም እንዳልነው የድሮ ቀደምት ነቢያት ዘመኑ ዘመነ ጸብ ከሆነ የጦርነት ዘመን ከሆነ በፈረስ ላይ ተቀምጦ ይታያሉ ነቢያት። ምክንያቱም መጪው ዘመን የጦርነት ዘመን ነው፣ የጸብ ዘመን ነው ብሎ ለማመልከት ነቢያት። አሁን በፈረስ ላይ ከተቀመጡ ዘመኑ ምን አይነት ዘመን እንደሚሆን ሕዝቡ ከነቢያቱ ይታወቃል ያውቃል ማለት ነው። ዘመኑ ደግሞ መጪው ዘመን የሰላም ዘመን ከሆነ ደግሞ በአያ ላይ ተቀምጠው መነሳነስ ይዞ ይታያሉ። አምላካችን ኢየሱስ ክርስቶስን በአያ ላይ ሲቀመጥ ዘመኑ ዘመነ ሰላም መሆኑ አምስት ሺህ አምስት መቶ ዘመን ሙሉ ሲቸገር የነበረው በፍዳ ሲሰቃይ የነበረው የሰው ልጅ ሰላም እንደወረደለት ለማጠየቅ በአህያ ላይ ተቀምጦ ታየ ማለት ነው። ኢየሱስ ክርስቶስ በመስቀሉ ሰላምን እንዳደረገ ለማጠየቅ ይህንን ቆላሲስ ምዕራፍ ሁለት ከቁጥር 20 ላይ በመስቀሉ ደም ሰላምን አደረገ ይላል። በመስቀሉ ደም ሰላምን አደረገ። ሰላም ወርዶልናል። አምላካችን ወደዚች ምድር በመምጣቱ በመወለዱ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብሎ መላእክት ከረኞቹ ጋር እንዳመሰገኑት አምላካችን ሰላምን እንዳወረደ ለማጠየቅ በአህያ ላይ ተቀምጦ ወደዚች ምድር መምጣቱን ያጠይቃል ማለት ነው። ምስጢሩ ግን ምንድን ነው ቢባል፣ በአህያ የተቀመጠ ሸሽቶ አያመልጥም አሳዶም አይዝም ይላሉ አባቶቻችን። እርሱም ካልፈለጋችሁም አልገኝም ከፈለጋችሁ አልርቅም ከእናንተ አልርቅም ስል በአያ ላይ ተቀምጦ ታያ አምላካችን ማለት ነው። በአንድ ጊዜ ነው፣ በአያዋ ላይም በውርንጭ ላይም የተቀመጠው። ይህንን ምንድነው? በህዝብም በአይዛብ ላይም አድሬባቸው ይኖራሉ። እነሱ ካመኑብኝ በእነሱ ላይ አድራሉ ማለቱ ነው። አሁን እኔ የገለዘር ነኝ እኔ የገለዘር ነኝ የሚል ነገር በአዲስ ኪዳን አያጸድቅም። በብሉይም ያጸድቃል ማለት አይደለም። ነገር ግን የአብርሃም ልጆች የምንሆነው በአዲስ ኪዳን የኢየሱስ ክርስቶስ ልጆች የምንሆነው በጥምቀት ነው፣ የእርሱ ወገን የምንሆነው። ስለዚህ የገለ ዘር ነኝ፣ የገለ ቋንቋ ተናጋሪ ነኝ የሚል ነገር ሁሉም ሰው ሁሉም ሰው በኢየሱስ ክርስቶስ ካመነና ከተጠመቀ ሁሉም ይድናል። ገላትያ ምዕራፍ 3 ላይ እንደተጠቀሰ በኢየሱስ ክርስቶስም የተጠመቃችሁ ሁሉ ኢየሱስ ክርስቶስን ለብሳችኋል። አይሁዳዊ ወይም የግሪክ ሰው የሚባል ነገር የለም ይላል ገላትያ 3፥27 ላይ። ስለዚህ በአንድ ላይ መቀመጡ በሁሉም ላይ ባመኑት ክርስቲያኖች ላይ እግዚአብሔር አምላካችን እንደሚያደርግባቸው ለማጠየቅ ነው ማለት ነው። ሕዝቡ በሁለት ተከፍለዋል። ግማሹ ደስ ብሎ ሲያመሰግን፣ ግማሹ ደግሞ ሲከፋ የሚያመሰግኑትን ጸጥ ለማሰኘት ሲሮረጥ ስጥር እናገኛለን። አንዱ ወገን ልብሳቸውን አልቆ አንተ የተሸከምክበት አህያው እንኳን መሬት መንከት ላይ መንካት የለባትም ብሎ ለአምላካችን ምስጋና የባህሪ ምስጋና ሲያቀርቡለት እናገኛለን። ሕፃናት እንኳን በእናታቸው ትከሻ ላይ በእናታቸው ጀርባ ሆኖ ሲያመሰግኑ ሆሳዕና በአርያም እያሉ አመስግነዋል። አስቀድሞ ነቢዩ ዳዊት በመዝሙር ስምንት ከቁጥር ሁለት ላይ እማፈ ደቂቅ ወሕፃናት አስተዳለው ከስባተ በህፃናትና ከህፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀ ይላል። ምስጋናን እግዚአብሔር አምላካችን አዘጋጅቷል። ህፃናት በእናታቸው ማሕፀን ውስጥ ሆኖ እንኳን አምላካችሁን ያመሰግናሉ ያመሰግናሉ አይተናል። እነ ቅዱስ ዮሐንስ በእናቱ ማሕጸን ውስጥ ሆኖ ነው ለአምላኩ ምስጋና ያቀረበው። በእናቱ ሆድ ውስጥ ሆኖ የዘለለው የእመቤታችንን ድምፅ ሲሰማ ማለት ነው። እኛም ይህንን ቅዱስ ዳዊት ሲያረጋግጥልን በእናተ ሆድ ውስጥ ሳለው አንተ አምላክ ነህ ይላል። አንተ አምላክ ነህ። ለዛ ነው ህጻናት አምላካችንን በዚህ ቀን አመሰገኑ፣ አመሰገኑ፣ ምስጋና አቀረቡ። በፊቱ የሚሄዱትም የሚከተሉትም ህዝብ ሆሳዕና ለዳዊት ልጅ፣ በእግዚአብሔር ስም የሚመጣ ብሩክ ነው፣ ሆሳዕና በአርያም እያሉ ዘመሩለት ለአምላካችን። በእግዚአብሔር ስም የሚመጣ ብሩክ ነው። በእግዚአብሔር ስም የሚመጣ ማለት እኔ እግዚአብሔር ነኝ ብሎ እግዚአብሔር እየመሰከረለት የሚመጣ ማለት ነው። የሚመጣ እሱ የተመሰገነ ነው ማለት ነው። ብሩክ ነው ሲባል እግዚአብሔር የተባረከ ነው ሲባል ምን ማለት ነው? የተመሰገነ ነው ማለታችን ነው እንጂ እግዚአብሔርን እየባረክ ነው አይደለም። ባረከ ይላል ጊዜ ባረከ አመሰገነ ይላል። ስለዚህ የተባረከ ነው ማለት የተመሰገነ ነው፣ በሰማይ በመላእክት በምድር በሰው ልጆች የተመሰገነ ነው ለማለት ነው። ስለዚህ በእግዚአብሔር ስም የሚመጣ የተባረከ ነው ሲል እኔ እግዚአብሔር ነኝ እያለ እግዚአብሔርን ደግሞ ለእሱ መስክሮለት የሚመጣ የተባረከ ነው ማለት ነው። በረከተ ስጋን በረከተ ነፍስን የሚያድል ነው፣ ፈውሰ ስጋን ፈውሰ ነፍስን የሚሰጥ ነው ማለት ነው። ሆሳዕና በአርያም ቅድም እንዳልነው አርያም የሰማይ ሰው፣ በሰማይ ያለው መድኃኒት ማለት ነው። ቅዱስ ዳዊ አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና ብሎ እንዳመሰገነው መድኃኒት ማለት አሁን አድን መድኃኒት ማለት ነው። ኢየሱስ ክርስቶስ መድኃኒት ነው። የስሙ ትርጓሜ ራሱ ኢየሱስ ማለት መድኃኒት ማለት ነው። አዳን ማለት ነው። እኛ የኢየሱስ ክርስቶስን መድኃኒትነት ከስሙ አጠራር ራሱ መድኃኒት መሆኑን እናምናለን። አሁን የዓለም መድኃኒት መድኃኔ ዓለም ብለን እንጠራዋለን። ዓለምን ሁሉ ያዳነ ማለት ነው። ዓለምን ሁሉ የፈወሰ ማለት ነው። ዓለምን ሁሉ የሚያድን ማለት ነው። ስለዚህ ኢየሱስ ክርስቶስ መድኃኒት ነው። ሆሳዕና ማለትም መድኃኒት ማለት ነው። ትርጓሜው ከመዝሙሩ እንደመጣም መረዳት ያስፈልጋል። መድኃኒትነቱ ደግሞ አምስት ሺህ አምስት መቶ ዘመን ሙሉ የሰው ልጅን ሲያሰቃይ የነበረውን በሽታ የሚያድን መድኃኒት ነው። መርገመ ስጋ፣ መርገመ ነፍስ በአዳምና በልጆቹ ሁሉ ወርቆባቸው ሲሰቃዩ ነበር። እንደምታውቁት አባታችን አዳም እና እናታችን ሔዋን የአምላካቸውን ቃል ካለመጠበቃቸው የተነሳ ዓመተ ፍዳ ዓመተ ኩነነ በእነሱ ላይ ሰልጥኖባቸው ሲሰቃዩ እንደነበረ እናውቃለን ሁላችን። ስለዚህ ይህ ሁሉ መርገም ይህ ሁሉ የነፍስ በሽታ የስጋን በሽታ የሆነ የተፈወሰ ወይም ደግሞ የተሻረልን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በመሆኑ መድኃኒት የተባለው ከዛ አንጻር ነው ማለት ነው። አሁን እኛ ችግር የለብንም፣ በሽታ የለብንም፣ የነፍስ በሽታ የለብንም በራሳችን ፍላጎት ወደ ራሳችን ካላመጣ ነው በስተቀር ለዛ ነው ዮሐንስ ወንጌል ምዕራፍ 6 ከቁጥር 50 ላይ እንዲህ ይላል፣ ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው ይላል። አሁን የወረደ እንጀራ ይሄ ነው። ሰው ከእሱ በልቶ እንድድን ከሰማይ አሁን የወረደ ስለዚህ ሆሳዕና በአርያም በሰማይ ወንድሞ የሰማይ በሰማይ የሆነ መድኃኒት ማለት ነው እና ኢየሱስ ክርስቶስ ከሰማይ የወረደ መድኃኒት መሆኑን መረዳት ያስፈልጋል። ይህንን እያስታወሱ እያወቁ ሲያመሰግኑ ነበር ማለት ነው። በደስታ ሲዘምሩለት እናገኛለን። በሌላ በኩል ደግሞ ሌሎቹ አካላት ደግሞ ዝም በሉ ብሎም ምስጋናን ሲከለክሉ ወደ ኢየሱስ ክርስቶስ መጡ። እነዚህን ልጆች ጸጥ አሰኛቸው ሲሉ እናገኛለን። ዛሬም አሉ። እንደዚህ አይነቶቹ እግዚአብሔር አምላካችን እንዳይመሰገን፣ እንዳንዘምርለት፣ እንዳንገዛለት ሁሌ የሚጨነቁ ሰዎች አሉ። እኛን ለማስቆም ዝም በሉ የሚሉን ሰዎች አሉ። አዎ ሁሌ ዝም እንድንል የሚፈልጉ የኢየሱስ ክርስቶስን ስም ስንጠራ ስሙን ስንጠራ ስናመሰግነው ስንቀድስ ቅዳሴያችንን የሚጠሉ ሰዎች የሚጠሉ ሰዎች አሉ እህ ስናስተምረው የሚጠሉ ሰዎች አሉ። ስሙን ስንጠራ ስሙን ለምን ትጠራላችሁ የሚሉ ሰዎች አሉ። መስቀል በአንገታችን ላይ ስናደርግ ለምን መስቀል ታደርጋላችሁ ብሎ አይናቸው ደም የሚለብስ ሰዎች አሉ። ክርስቲያኖች ባይዛብ ዘንድ የሚጠሉ ትልቁ ነገር ለምንድን ነው ቢባል የኢየሱስ ክርስቶስን ስለሚጠሩ ነው። እሱን ስለሚያመሰግኑ ነው። ስለሚገዙለት ነው። አዎ፣ ለዛ ነው፣ ክርስቲያኖች በየቦታ ክርስቲያን በመሆናቸው ብቻ የሚገደሉት። አንዳንድ ቦታ ላይ ብዙ አብያተ ክርስቲያናት የሚቃጠሉ፣ የቤተ ክርስቲያን ርስቶች የሚወረሱ የእሱ ወገኖች ስለሆኑ ነው። ጸጥ እንድንል ይፈልጋሉ። ስለ እሱ ባንጠራ ደስ ይላቸዋል። እኛ ግን የአባቶቻችን ልጆች ነን፣ የሰማይታት ልጆች ስለሆን ስለ እሱ እየመሰከር ህይወታችንን እንገብራለን። ይህንን ስላወቁ ነው ዛሬ በዛሬ ዕለት ሆሳዕና በአርያም እያሉ ሁላቸውም ራሳቸውን ዝቅ አድርገው ለሰማዩ ንጉስ ምዝጋና ሲያቀርቡ የነበሩት ዛሬም በቤተክርስቲያን እኛም ዘንባባ ይዘን ልክ ደስታ ለመግለጽ አባቶቻችን ዘንባባን ይጠቀሙ እንደነበረ አብርሃም ልጁ ይስሐቅን ትወልዳለህ ታገኛለህ ሲባል የዘንባባ ዝንጣፊ ይዞ እንደዘመረ መጽሐፈ ኩፋሌ ላይ ምዕራፍ 13 ላይ እንደምናገኘው በመሰዊያው ላይ ሰባት ጊዜ እየዞረ ሲያመሰግን እንደነበረ ደስታው እንደገለጸ ማለት ነው። እንዲሁም ደግሞ የወዲት ንጉሥ ሆሎፎርኒስን ከገደለች በኋላ እስራኤላውያን የዘንባባ ዝንጣፊ ይዞ እንደተቀበሏት እንዳመሰገኑ፣ እንደዘመሩላት እኛም ደግሞ የሰማዩን ንጉሥ ኢየሱስ ክርስቶስን ለእኛ ብሎ ወደዚች ምድር መምጣቱን የሰማይና የምድር ንጉሥ መሆኑን ለእሱ የምንገዛለት መሆናችንን ለመግለጽ ደስታችንን በዘንባባ ዝንጣፊ እንዘምራለን እንገልጽለታለን፣ ማለት ነው። ዘንባባ እሾህ አለው። ይህም መለኮትነቱም ያሳያል፣ መለኮትነቱን ያሳያል። ዘንባባ በመጽሐፍ ቅዱስ ብዙ ቦታ ተጠቅሶ እናገኛለን። ለቅዱሳን ምሳሌ ሲሆን እናገኛለን። ጻድቅ እንደ ዘንባባ ያፈራል ይላል። ስለዚህ ዘንባባ ይዞ የሰማይ ቅዱሳንም እንደሚታዩ ራዕይ ዮሐንስ ላይም ተገልጾ እናገኛለን። ስለዚህ ኢየሱስ ክርስቶስን በዚህ ሁኔታ ስናከብርኛ በተደረገው ተአምር አንጻር ነው ማለት ነው። ልክ በዛን ጊዜ የዛሬ ሁለት ሺህ ዓመት በፊት የዛሬ ሁለት ሺህ ዓመት እንደተደረገ ሁሉ ቤተ ክርስቲያን በኢየሱስ ክርስቶስ እግር ስር ቁጭ ብል ብላ ስለተማረች ትውፊቱን ይዛ መጽሐፍ ቅዱሱን ይዛ ምስጢሩን ይዛ ምሳሌውን ይዛ ዛሬም ትተገብራለች ማለት ነው። ከበዓለው ሳና እንድንሳተፍ ከበረከቱ ተሳታፊ እንድንሆን አምላካችን መድኃኒታችን ኢየሱስ ክርስቶስ እስከ መጨረሻ በቤቱ እንዲያጸና የእሱ መልካም ፈቃድ ይሆንልን። እመቤታችን ወላዲተ አምላክ በማላጅነቷ እንዳትለየን የእርሷ መልካም ፈቃድ ይሆንልን እያል ከዚህ በኋላ በዚህ ሳምንት ሰሙነ ሕማማት ስለሆነ ስለ ሥርዓቱም እንዴት መፈጸም እንዳለበት እያንዳንዱ ቀንም የተደረገበትን ተአምር ስላለ እሱን እንለቅላችኋለን። ለዛ ደግሞ በዚህ የሚተላለፉ ትምህርቶች እንድደርሳችሁ ዩቱቡን ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ በማድረግ እንድትተባበሩን እንጠይቃለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።